ሎሊት ከካሊብ አረገዘች ግን እንዴት ሊሆን ቻለ ካሊብስ እንዴት ሊያስደስተው ቻለ ይሄ ነገር ብላ ከራሷ ጋር ጥያቄ ፈጥሮባታል ለልዕልት የተፈጠረውን ነገር ስትነግራት ልዕልት ደግሞ እና ታዲያ ለምን አንቺ አስበሽበትና ፈልገሹ ካልሆነ ለምን አናስወጣውም እያለች ስትላት ሎሊትም እረ በፈጣሪ ቅሪ ቅሪበልሽ አንቺ ግን የምታወሪውን ታውቂያለሽ? ብላ ስትላት ሉሊትማ አውቃለሁኝ በምትዘጋጅሽበት እና በፈለግሽ ሰዓት ትወልጃለሽ ብዬ አስቤ እኮ ነው እያለች ትላታለች። ሉሊት ግን እኔ እኮ እንዴት ድንገት እኔ ባላሰብኩበት ጊዜ ተከሰተ ብዬ ነው እንጂ ያልኩሽ፣ ልጁን አልፈልገውም አላልኩሽም እያለቻት ነው። ሉሊት ግን ጥያቄ ፈጥሮባታል። እኔ በማርጊዜ ጊዜ ካሊብ እንዴት ደስተኛ ሊሆን ቻለ እያለች ነው ልዕልትም ብትሆን ካሌብማ የሆነ ነገር የሆነ ዘዴ ተጠቅመብሻል ማለት ነው እያለችዋት ትገኛለች። ሉሊት ደግሞ ተጠቅመብሻል ብለሽ ታስቢያለሽ እያለች ትላታለች። ግን ካሌብ የኔ ማርገዝ ለሱ ምን የሚጠቅመው ነገር ይኖራል እያለችዋት ነው። ልዕልትም በደንብ ነው እንጂ የተጠቀመብሽ፣ ምክንያቱም እሱ ይህንን ዘዴ የተጠቀመው እንዲታገቢ ስለፈለገ ነው፣ በቀላሉ አንቺን ያስረገዘሽ እያለቻት ነው ያደረጓቸው ጉድ። ልዕልት ተንኮለኛ ስለሆነች ልክ እንደ እናቷ እንደ አልማዝ የምታስበው ነገር ሁሉ ጠማማ ነው። ምንም ጥሩ ነገር አታስብም። አንቺ ባላሰብሽው መንገድ እየፈለገውን አደረገ ማለት ነው እያለ ትላታለች። ሉሪትም ታይባክሽን እሱ ባላሰበው መንገድ አንቺ አታስቢ እያለቻት ነው። ሉሪት ደስተኛ አይደለችም፣ ግን ምንም ማድረግ አትችልም። በቃ አሁን አርግዛለች ወይ ይሄ ድራማ አዲስ እንግዲ መታ ነበር እና ሉሊት ደግሞ ስለዛች ልጅ ማወቅ ፈልጋለች። ቅድም እኮ በሀሳብ ተውጪ ምን እንዳለችኝም አላወቅኩም። ቆይማ ልጅቷ የማናት? ስላታለይ ልዕልትም ዳዊት እኮ ሴቶቹን ከየት እንደሚያመጣቸው ራሱ አላውቅም። ደግሞ እኮ ስታናድድ ባህሪዋ፣ ጸባይዋ የሆነች ንጭንጭ ያለች ነገር ናት እያለች ትላለች ልዕልት። እና ሉሊትም ቆይማ ምን ፈልጋ ነው ልጅቷ የመጣችው እያለ ልዕልትን ትጠይቃታለች። ልዕልት ደግሞ ይመስለኛል የዳዊት ፍቅረኛ መሰለችኝ። እና ምን ፈልጋ ነው ስትላት፣ ያው ከዚህ በፊት ተጣልተው ስለነበረ አሁን ለምን አንድ ላይ አንቀጥልም እያለችው ነው፣ ደግሞ ቤቱ የዳዊት መስሏታል፣ ትላታለች ለሉሊት። ዳዊት ያመጣ ሴት እውነቷን ነው ልዕልት እንዳለችው ለምን ታርቀን አንድ ላይ አንኖርም እያለችው ነበረ። ዳዊት ግን እኔ አንቺ ለምን እንደመጣሽ ይገባኛል ቤቱ የኔ መስሎሽ ከሆነ የኔ አይደለም እሺ ቤቱ የሉሊት ነው ቅድም ያየሻት ልጅ ማለት ነው ተሸጧል ይላታል ልጅቷ ደግሞ ለምን ሸጥከው ቸግሯችሁ ነው እንዴ ሸጣችሁት እኔ ጋ እኮ ብር ነበር እያለች እየተቅለበለበችበት ነበረ። ዳዊት ግን ይህንን ያክል ብትለፈልፍም ምንም አይነት ቦታ ሊሰጣት አልቻለም ትቷት ነው ከተቀመጠችበት የሄደው ሰላም ሰላም ውድና የተከበሯቸው የቻናሌ ቤተሰቦች እንዴት ናችሁ ለይ ሰላም ናችሁ ወይ እኔ በጣም ሰላም ነኝ አልহামዱሊላ እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ ዛሬ ደግሞ በእንጀራ እናቷ የምትሰቃየው ተማሪ ሎሊት ከሚለው ድራማ አንድ አንድ ነገር አብረን የምንል ይሆናል ቆይታችሁ ከኔጋ ጋር ይሁን ዳዊት ግን በጣም ብዙ ያልተወሩ የህይወት ታሪኮች አሉት እያለች ትላለች። ልዕልትም አዎ ይመስለኛል። ሎሊት ግን ይች ልጅ አደራሽን፣ እዚህ ቤት እንዲት ትኖር እንዳትፈቅጅላት ትላታለች። ሎሊት ደግሞ እንዴ እኛ ጋር ትልና መኖር ከፈለገች እዚህ መኖር አትችልም፣ ግን አንዳንድ ጊዜ የመጣች እሱን ማየት ብቻ ትችላለች እንጂ ቤቱ ከዚህ በላይ ሰውን መቀበል እና መሸከም አይችልም እያለች ትላታለች። ልዕልትም ይመስለኛል፣ እሷ ግን እዚህ እኛ ጋር አብራ መኖር የፈለገች መሰለኝ አለቻት። ልዕልት አዎ። ሎሌት ለማንቻውም ወጪውም ቢሆን በጣም ከባድ ነው የሚሆንብን። ዞሮ እዚህ ቤት እንዲትኖር መፍቀድ እያለብን የምትላታለይ። ሎሌትም እሽ እስኪ ወደፊት ሁሉም ነገር ይለያል አለቻት። አበባን ትጠራትና ውሃም ጭሌ ትላታለች። ስሟን ደግሞ በስነ ስርዓት አልጠራቻትም ነበር እና አበባ ቆይ አንቺ ለምንድን ነው ስሜን የምታበላሽው አለቻት። ለምንድን ነው ስጠራ የማትሰሚው? ውሃ አምጪልኝ እንዲያረጋጋኝ ስትላት፣ ወይ የምን ይሆንልሽ ትላለች። አበባም የሀይላንድ ውሃ ውሃ ይሆንልኝ፣ የቧንቧ ውሃ አይመቸኝም ስትል፣ አበባ ደግሞ ውይ የሀይላንድ ውሃ ውሃ እንኳን ጨርሰናል፣ የበርሜል ውሃ ላምጣልሽ ትላታለች። ልጅቷም እንግዲህ አበባ የበርሜል ውሃ ላምጣልሽ ወይ ብላ በምትላት ሰዓት ተገርማለች እና እንዴ የበርሜል ውሃ ይጠጣል እንዴ? ትላታለች። አዎ እንግዲህ እኛ እንጠጣዋለን አለች አበባ። ከዛ ልጅቷም ውይ ስታሳዝኑ፣ አለቻት። ለካ ለዚህ ነው አመዳም የመሰላችሁት እያለ የተላለ ልጅቷ ይህንን ስትናገር ግን አበባ በጣም ተናደደች። አይ እንግዲህ ከዚህ በኋላ ከዚህ በላይ መስመር ባንተላለፍ አይሻልም እንዴ? አለቻት። አንቺ ቆይማ ግን የመጣሹ ከሁላችንም ሰዎች ጋር ለመጣራት ነው እንዴ? ብላ ትላታለች አበባ እንግዲዋ ልጅ ማለት ነው ከዛ እንግዲህ አንቺ ምን አገባሽ? ትላታለች ለአበባ። አበባም ለራስሽ ብዬ ነው ትላትና ዴቪዬ ማን ነው ዳዊት እንዳንቺ አስር ቦታ የምትረግጥ ሴት አትመቸውም እያለች ትላት አለች። ይህንን ስትላት ደግሞ የበለጠ ትናደድ ማለት ነው። እናም እንደ እኔ ብትረጋግ ነው የሚሻልሽ ብላ ስትላት ልጅቷ ደግሞ ስለ ዴቭ እኔ ብቻ ነኝ ማውራት የምችለው ከዚህ በኋላ እንዳታነሽ ስሙን እሺ አይመለከተሽም ትላታለች አበባም አንቺ ማን ስለሆንሽ ነው እኛ እኮ ከዴቪድ ጋር ከዳዊት ጋር ብዙ ነገር አብረን አሳልፈናል በደንብ ጠንቅቀን ነው የምናውቀው እያለች ትላታለይ ልጅቷም እንግዲህ ከዚህ በላይ ማንም ሊያውቀውም ሊረዳውም አይችልም። በጣም የብዙ ዓመት ፍቅረኛ ነው እያለች ለአበባ እየነገረች ትገኛለች። ዳዊትን አፈቅረዋለሁ ብላ እቤት ድረስ የመጣችው ልጅ ናት። እንግዲህ ለምን አንታረቅም ብላ ማለት ነው። ከዚህ በፊት ተጣልተው ነበረ መሰለኝ። አበባም ይሄንን በምትል ሰዓት እንግዲህ፣ ቢሆንም የተረሳ ነገር ይዘሽ መጥተሽ ቤታችን ውስጥ አትበጥብጭን እያለች ትላታለች። በዛው ቀጠልት አድርግና አሁን ለማንኛውም በጣም ብዙ ተቀናቃኝ ያለብሽ ትላታለች። አበባ ይህንን ስትናገር ልጅቷ ግራ ተጋብታ የምን ተቀናቃኝ ነው ደግሞ የምታወሪው አለቻት። ከዛም አበባም ከተረዳሽ ተረጅኝ ማንም ሰው አሳልፎ ዳዊትን አይሰጥሽም እያለቻት ነው። ምክንያቱም ሉሊት አለች ልዕልት ማለች አበባ ማለች እንዴ ዳዊት ታዲያ የስንት ሰው ሊሆን ነው አበባን እኔ ምንም የምታወሪው ነገር እየገባኝ አይደለም፣ ትላታለች አልገባሽም እንዴ እያለች ትላለች አበባ። ከዛ ይህን እያሉ እያለ ሉዊት መጣችና እንዴ ምንድን ነው እንደዚህ የሚያጨቃጭቃችሁ ትላታለች። ከዛም አበባ እረተኝ የማንዘበናይ እንደሆነች አላውቅም ትልና እየተዘባነነችብን ነው ግን ከየት ነው ያመጧት? ብላ ትላለች አበባ ከዛ አበባ ይህንን ስትል ደግሞ እንግዳዋም ሉሊት አበባ ይህንን ስትል የውልሽ፣ አበባ አሁን ለማንኛውም አንቺ ስራሽን ግቢ እና ስሪ አለቻት። አበባ ምንም አይነት መልስ ሳትመልስ ሉሊት ያለቻትን ነገር ሰምታ ቀጥታ ወደ ኪችኗ ሄደች። ሉሊት እና እንግዲዋ ልጅ ሳሎን ላይ ብቻቸውን ቀሩ። ከዛ ምን ይፈጠራል? ሉሊት ቁጭትልና ሜላት እንዴ ነሽ ትላታለች። ሰላም ነኝ እንዴ ነሽ ሉሊት አለቻት። ሰላምታ ከተለዋወጡ በኋላ ሉሊት አንዳንድ ነገር ማውራት ያለብን ይመስለኛል ስትላት ሜላትም አስፈላጊ ከሆነ እሺ ያለቻት ከዛ ሉሊትም እሺ እንደ ልባችን ለማውራት እንዲመቸን ወደ ውጭ ወጣ ብለን እናውራ ትላትና ወደ ውጭ እዛ ትወጣለች ከዛ በኋላ ምን ሊያወሩ ይሆን የሚለውን እንግዲህ አብረን የምንሰማ ይሆናል ሜላትና ሉሊት ሻይ ቡና እያሉ ማውራት ስለፈለጉ ቀጥታ ሄደዋል እዛ በተቀመጡበት ሜላት ምን ትላታለች ለሉሊት ቤትሽ ውስጥ ግን ምንም ጤነኛ ሰው የለም፣ እንዳለ ተመሳሳይ ወይ ናቸው? ስትላት ሎሊትም እንዴ፣ ምን እያልሽ ነው? አልገባኝም ብላ ትጠይቃታለች። ሜላትም በቃ ሁሉም ሰው የሚፈልጉኝ ለነገር ነው፣ ገና ሲያዩኝ ለነገር እንደሆነ ይገባኛል፣ ፊታቸውን ሳየው ራሱ ያስፈራኛል እያለች ለሎሊት እያወራቸዋት ትገኛለች ሜላት ሉሊትም የቤቷን ልጆች ስለምታውቃቸው የውልሽ ሜላት አንቺ ስለማታውቂያቸው ና ስላልተግባባሾቸው ነው እንጂ ስትግባቢያቸው ና ስትቀርቢያቸው በጣም ጥሩ፣ ለሰው ሀሳቢ ሆኑ በጣም ጥሩ ልጆች ናቸው እያለች እያስረዳቸው ትገኛለች እና ያው ስላልተግባባሻቸው ነው ስትላት፣ ሜላትም አልገባኝም ሊሆን ይችላል ግን ለምን ነበር የፈለግሽኝ? ብላ ጥያቄዋን ታቀርብላታለች ለሉሊት። ሉሪትም ሜላትን ወደ እኛ ቤት ለምን እንደመጣሽ ማወቅ ፈልጌ ነበረ ብላ ጥያቄ ታቀርብላታለች። ሜላት ምን ይሆን መልሷ የሚለውን ደግሞ በቀጣይ ቪዲዮ ይዤላችሁ የምመጣ ይሆናል። ውድና የተከበራችሁ የቻናሌ ቤተሰቦች ቪዲዮ ከተመቻችሁ ላይክ፣ ሸር ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየት በኮሜንት በቀጣይ እስከምንገናኝ ባይ